የገደለው ይህ ግለሰብ ነው። የአስር ዓመት ህፃን የገደለው እንግዲህ ይህ ልጅ ነው። ምን አይነት ፍርድ ነው? በዚህ ሰውይ የሚገድሉና የሚደፍሩ ፍርዳቸው ምን መሆን አለበት? በምስሉ ላይ የምትመለከቱት የጅንካ ኦርቶዶክስ ተዋሕዶ ቤተክርስቲያን ካህናት አባቶች በከተማቸው የተከሰተውን ወረርሽኝ ያስታግዘን፣ ስለዚህ ነው ሰሞኑን አይታቸዋል። ኦርቶዶክሳውያን በአሩሲ እየተገደሉ ሁለት አጀንዳ ሊወጣ ኦርቶዶክሳውያን በአሩሲ እየተገደሉ ነው፣ እየተጨፈጨፉ ነው። ሰላም፣ ሰላም ጤና ይስጥልኝ ውድና የተከበራችሁ የንቁሆን ሚዲያ ቤተሰቦች እንደምን አላችሁ፣ እንደምስቆያችሁ? እኔ አለሁ እግዚአብሔር ይመስገን። ባላችሁበት ሰላም ክርስቶስ ብሳላችሁ የትዳችው ውድ ቤቶቻችን በድጋሚ እጅግ ሰበር በሆነ መረጃ ተመልሼ መጥቻለሁ። በጣም የሚያሳዝን ነገር ነው፣ እየሰማን ያለ ነው። እንግዲህ ኢትዮጵያውያን ላይ ክፋት ነግሶ በህፃናት ላይ አረማኒነት ተግባር እየተፈጸመ ይገኛል። ይህም የሆነው በደቡብ ኢትዮጵያ ነው፣ ተፈጽሟል የተባለው በጣም እጅግ የሚያሳዝን ነገር ነው። ከኋላ እንደሰማችሁት መላው የአንድ ክልል ከተማ ህዝብ አደባባይ ወጥቶ ድርጊቱን እያወገዘ ይገኛል። የመራችሁም ዋጡት፣ የአሁኗ ኢትዮጵያ ይችላል። እንግዲህ በጣም እጅግ የሚያሳዝን ነገር ነው። ዝርዝር መረጃውን የማስደምጣቸው ይሆናል። በተጨማሪ በጂንካ ከተማ ኦርቶዶክሳዊ ካህናት አባቶቻችን ከተማውን በእጣን እያጠኑ ይገኛሉ። ይህንም ሊያደርጉ የቻሉበትን ምክንያት ሰሞኑ እንግዲህ የተፈጠረውን ነገር ሁላችሁም ታውቃላችሁ ብዬ አስባለሁ ወረርሽኙን ምናልባት እግዚአብሔር በቸርነቱ ይቅር ቢለን እያጠን ይገኛል። ለአባቶቻችን መረጃ ማስደምጣቸው ነው። በተጨማሪ ዘመድኩን በቀለ በአርሲ ጉዳይ እጅግ ሊደመጥ የሚገባው መረጃ አውጥቷል። ይህን መረጃ አስደምጣችኋለኝ። በቅድሚያ ከዘመዴ እንጀምር፣ የሌሎችን መረጃ ወደ መጨረሻ እናያቸዋለን። በደንብ ቪዲዮን ላይክ እያደርጋችሁ ጀምሩት። ዘመድኩን እጅግ ጠቃሚ የሆነ መረጃ እያቀረበ ያለውና ወደ እሱ ልሰዳቸው በቅድሚ ስለዚህ ነው ሰሞኑን አይታችኋል ኦርቶዶክሳውያን በአሩሲ እየተገደሉ ሁለት አጀንዳ ሊመጣው ኦርቶዶክሳውያን በአሩሲ እየተገደሉ ነው፣ እየተጨፈጨፉ ነው። የሆኑ ግሩፖች ተነሱ። የሆኑ ግሩፖች እነ ፋሲካው የሚባል ልጅ እነ ቴዶ የሚባሉ ልጅ እነ ዛማኔል የሚባሉ ልጆች እነሱ ተነሱ። በቃ አለም እንዲያውቀው እናደረጋለን። አለም ቢያቅም የሚያመጣው ነገር የለም፣ ግን አለም ማወቅ ደግሞ በዲፕሎማሲው መልክ የኦሮሞማውን መንግስት የሚጎዳው ጉዳት አለ። ስለዚህ በቃ ያንን እንቃርገው፣ ያዙ፣ እንቃርገው፣ ያዙ፣ እንቃርገው። በትዊተር ዘመቻ ተጀመረ። የለም አሁን ትዊተር ላይ ገብተን ዘመቻ እናድርግ ያለም አያረግም፣ አያረግም ትዊተር በእጁ አለ ግን አይጠቀምም። ዳተኛ ትውልድ ተፈጥሯል። እነዚህ ወጣቶች ግን የፈለገ ይሁን እንሂድ ብለው ሄዱ። እነፎ የሚባሉ የተሰደዱ ልጆች፣ ፓስተር ቢኒያም የሚባል ትላንት የመጣ ልጅ፣ ፓስተር ቢኒያም የነበረው ማለት ታውቁታላቸው፣ ቢኒያም ሽታይ ተመልከቷቸው፣ እነ ፀጋዬ ክፍል የሚባል ዩቱብ ላይ የሚሰራ ልጅ ተሰብስበው በቃ ያንን ለዓለም ሕዝብ ማሳወቅ ጀመሩ። ለውጥ ተገኝቷል? አዎ ተገኝቷል። አያችሁ፣ በትዊተር በምናምን እንቃርገው በመያዛቸው ግግም ብለው በመያዛቸው አጀንዳ ባለመቀየራቸው ቢያንስ የሆኑ ሴናተሮች ጉዳዩን ያወሩ፣ ቢያንስ የዓለም የክርስቲያኖች ህብረት ጄኔቫ ያለው መግለጫ አወጣ፣ ቢያንስ የህንድ ኦርቶዶክስ ቤተክርስቲያን መግለጫ አወጣች፣ ቢያንስ የአርመን ቤተክርስቲያን መግለጫ ወጣች። ቢያንስ የግብፃውያን የቤተ ክርስቲያን ወንድሞችና እህቶች በቲክቶክን በምን መግለጫ ወጡ። ቢያንስ የሆላንድ ያለ የፓርላማ አባል ጉዳዩን ወደ አደባባይ ያመጣው፣ ምክንያቱም ታክስ ስለተደረጉ ቲክቶክ ላይ ትዊተር ላይ በደንብ ስለተሰራ ዜናው ቪዲዮ እንዲሰራጭ ስለተደረገ ይሄ ነገር ሆነ። የእኛ ሲኖዶስ ሴካዳቸውን የፕሮቴስታንት ቄሱ እነታ ጋይ እነታ ጋይ እሷን ኢቫንጀሊካል ሆኗል። የሞርሞን ቤተክርስቲያን አባል ሆኗል። ሞርሞኖች አሜሪካኖቹ በአሜሪካ ቤተክርስቲያን ገዝተውለታል፣ መጽሐፉን ያሳትሙለታል። በሃይማኖቶች ጉባኤ ስም ዲታ ሆኗል። የኢትዮጵያ ቤተክርስቲያን ለመጨፍለቅ ከአብይ አህመድ ጋር ተመርጦ የመጣ ወንድማችን ነው። መጨረሻ ላይ ሆዱ የጣለው እንጀራ ለእንጀራ ሲል ቅድስት ሃይማኖቱን ሰው ያደረገችውን የተሸበሸበ ፊቱን እንዲወጠር ያደረገችውን የተመለጠ ፀጉሩን ከብብቱ ከብሽሽቱ አውጥታ ፀጉር ያወጣችለትን እንደ ሰው እንዲቆጠር እንዲታይ ያደረገችው ሰው የሚክድ ሰው መጣ። አልሞተም፣ ፋኑ ነው የገደለው የሚል እነዚህ ልጆች ወጥረው ያዙ። እነዚህ ልጆች ያዙ። የረዳቸዋል የለም የተከተላቸዋል የለም የለም፣ ግን ወጥረው ያዙ። ይሄ ነው ከኦርቶዶክስ የሚያስፈልገው አንድ ነገር ማድማት። አጀንዳ ሲመጣ ዞር አለ ማለት፣ አጀንዳ ሲወርወር ዞር አለ ማለት፣ ገትሮ መያዝ። የሚያግዛቸዋል የለም። ጠላቱ ኦርቶዶክስ ነው። ለኦርቶዶክስ ጠላቱ ኦርቶዶክስ ነው። ተሰርቶበታል፣ ተውሎበታል። ኦርቶዶክሳዊው እራሱ ፈተና ነው የሚስበው ስሜት ይታወቃል። የሚገለብጠው ስሜት ይታወቃል። አጀንዳ የሚፈልገው ሌላ ነው። እነዚህ ግን በተለይ ፋሲካው የሚባለው ልጅ እኔ ከዚህ በፊትም አላውቀውም፣ አየዋለሁ፣ እከታተለዋለሁ በየሰዓቱ እየገባ ኦርቶዶክሳውያን አጀንዳችንን አንቀይር፣ ኦርቶዶክሳውያን አጀንዳችንን አንቀይር፣ እዚህ ላይ እናደርግ፣ ቢያንስ አለም ኦርቶዶክሳውያን እየተገደሉ ነው። የኢትዮጵያ መንግስት የካደውን የኢትዮጵያ መንግስት አልፈልግም ያለውን አገዛዙ አልገደልኩም፣ በቃ ቢሞቱም ቆሻሾች ናቸው የሞቱት ብሎ ያለውን አለም እንዲያውቀው አደረገ። ትኩረት እንዲሰጥበት አደረጉ ማለት ነው። እነዚህ ልጆች ሊታገዙ ይገባል። እነዚህ ልጆች ከጎናቸው ልንቆም ይገባል። እኔ የተቸገርኩት ይህን ነበር። አሁን የሚያግዙኝ ሰዎች መጥተዋል። በጣም ነው ደስ ያለኝ። ቴዲ የሚባለው ደውሎ አውጥቶኛል። ይሄ ሰው እኮ በፊት አጀንዳ ተሸካሚ ሆኖ መከራ ያየ የነበረ ነው። ከነ ያሬድ ያያ ጋ ሆኖ የስርዓቱን አጀንዳ ተሸክሞ እዚህ ሲሉት ግር፣ እዛ ሲሉት ግር በየደቂቃው ቲክቶክ ላይ እየወጣ ብሎ አጀንዳ የሚያስቀይስ ሳያውቀው እንትን የሚል ሰው የነበረ ሰው ዛሬ ግን አየው ተመለከተው። ወድጄ እንዳልሆነ አዩ ተረዱት እና በቀደም ሲያነጋግረኝ የነገርኩት ይህንን ነው። አዎ የትኛውን ነገር ሲሆን፣ የተጀመረ አጀንዳ ሳታደሙ እንዳትለቁ፣ አጀንዳ ሲመጣ እንዳትወጡ። አንድ ሰው ከቤቱ ወጥቶ ሱፐርማርኬት የሚሄደው መጀመሪያ ጽፎ ነው የሚሄደው ድንች አንድ ኪሎ፣ ስኳር ይህን ያህል፣ ዘይት ይህን ያህል፣ የጎደለውን ነገር ለማሟላት ጽፎ ሊስት አድርጎ ነው የሚሄደው ሲሄድም ደግሞ ቀጥታ የተጻፈ ስለሆነ ድንች ጋር ሄዱኛ ሽንኩርት ጋር ሽንኩርት ያነሳል፣ ወተት ጋር ወተት ያነሳል፣ እርጎ ጋር እርጎ ያነሳል፣ አሳ ከሆነ ያነሳል። ያመጣና አስቀምጦ ይሄዳል። ሲሄድ መኪና እየነዳ ሊሆን ይችላል፣ በእግሩ ሊሆን ይችላል፣ በአውቶቡስ ሊሆን ይችላል፣ በታክሲ ሊሆን ይችላል። አላማው ግን እዛ ደርሶ ገዝቶ መምጣት ነው። እኛ ምንድነው የምናደርገው? ልንገዛ እንወጣለን፣ ጽፈን እንወጣለን። መንገድ ላይ ዮኒ ማኛ ይገጥመናል። በቃ ከዮኒ ማኛ ጋር ጂጂ ጂጂ ጂጂ ጂጂ ጂጂ ነቀዋለ ቤት ታየውስ ፋጋ ሱፐርማርኬት ሳትደርስ ለቤት የሚጠብቅ ስራ ሳትሰራ እዛ ስትጨመላለቅ ለ ስትመጣ በቃ አለቀ፣ ተረሳ ማለት ትራባለ፣ ትጠማለ፣ ትጎሰቁላለ። ግንዝ ከዛ ትቀጥላለ። ጉዳይ ፈጽመት መጣል። የእኛ የኦርቶዶክሳኑ ችግር ምንድን ነው? አለቀ። እኛም እናለቅስበት ነገር ይሰጡናል። ያን ያለቀስንበትን ነገር ለመመከት ለመገልበጥ ስንሞክርና ዲፌንድ ማድረግ ሀይል ይኖራቸዋል፣ ሊሰባሰቡ ነው፣ ጉልበት ሊያወጡ ነው ተብሎ ሲባል እዚህ ጋ እንደ ውሻ የሚቆጥሩን ሰዎች ባዶ ስጋ የሌለው ልፋጭ አጥንት ይዘው መታ የወረውሩልናል ማለት ነው። አንመለሳለን፣ እንቀራለን፣ የአንድ ሰሞን ይሆናል። በቃ ኦርቶዶክስ እንዲ ነው፣ እንቻቻል፣ ያለቅሳል። ፍትህና ሮሲ ኦርቶዶክሳውያን ፕሮፋይል ፒክቸራችን እንቀይር ምናምን፣ ሁለት ቀን ሶስት ቀን ከዛ በኋላ አሰራሽ ምችት አጀንዳ በአይነት በአይነቱ ይመጣ ይመጣል። ይሄንን አጀንዳ ማቆም የቻል ነው። አለም እንዲያውቀው ትኩረት እንዲሰጠው ያደረግ ነው። በዚህ ምክንያት ነው ማለት ምንድን ነው የሆነው? አጀንዳው ከመጣ በኋላ ይሄ ነገር ከመጣ በኋላ ክርስቲያኑ ወጥሮ መያዝ ሲችል ማህበረ ቅዱሳን መጽሐፍ ሲችል፣ መምህራን የተባሉትን መናገር ሲጀምሩ፣ ሌሎቹ እንት ማለት ሲጀምሩ፣ አሀ ይሄ ጉዳይ ከእጃችን ሊወጣ ነው። አዎ የሆን ማኛ ቀጥ ማኛ ጃስ ተብሎ መጣ። ምን ብሎ መጣ? ፓትሪያሪኩን እየተሳደበ ቅዱስ ፓትሪያሪኩን ማለት ነው አቡነ አረጋዊን እየተሳደበ ቅዱሳን እየተሳደበ መጣ። ምን ለመሆን ነው? አጥንት ነው። ከዛ ኦርቶዶክሳኑ መጥተው እንዴት እንደዚህ ይባላል ምናምን ምናምን ዘር በልሰው ይጫጫሱ። በመድኃኒት የሚኖር ሰው፣ የአእምሮ ጤና የሌለው ሰው፣ ራሱ ብላክሜል ተደርጎ ፍዳውን የሚያይ ሰው፣ ኦሮሞን ከተናገረ ከተናገረ ሃይማኖቱን ከቀየረ ሌላ ጣጣ የሚመጣበት ሰው፣ ገንዘብ ገንዘብ ሲል የኖረ ሰው በፉድ ስታምፕ የሚኖር ሰው የሚኖር ሰው በሽተኛ ሰው ሃይማኖቱን አርባ ጊዜ የሚቀይር ሰው እንዴት አንድ ኦርቶዶክሳዊ እሱ አጀንዳውን ያስቀይረዋል? መቀየር የለበትም፣ መቀየር የለበትም። ለእሱ ይጸለይለታል፣ ለእሱ እንትን ይባላል። እሱ እንትቶ በቃ የተነሳው ጉዳይ ላይ ነው። የሆን ማኛ አርሲ ለተገደሉ ሰዎች ተናግሯል? አልተናገርም። አልቅሷል? አላለቀሰም። ከአራጆቹ ወገን ነው? አዎ ነው። ስለዚህ ምንድን ነው ከእሱ ጋር አንድ ኦርቶዶክሳዊ ከእሱ ጋር አፉን የሚካፈተው? እሱን የሚያየው ማን ነው ኦርቶዶክሳዊ? እሱን የሚያጎለብተው ማ ነው ኦርቶዶክሳዊ? ይሄ አንድ አጀንዳ ነው። ዮኒ ማኛ ስርዓቱ ለኦርቶዶክሳውያኑ ለሚሞቱት አማሮች የያዙትን ነገር ይዘው እንዳይታገሉ ልፋጭ፣ ስጋ የሌለው አጥንት ይዞ እንዲጥልላቸው የተመደበ ሰው። ሌሎችም ማነው? ወቋቸው እዋቸው። አጀንዳዬን አልቀይርም። አጀንዳ አለመቀየር አጀንዳ የማይቀይር ሰው ያሸንፋል። የጎል ሴቲንግ ለምትሉትና ጎል ጎል እንትን አስቀምጦ ግቤ እዚህ ድረስ ነው ይሄን ለማሳካት ነው የሚል ሰው ያሸንፋል። የያዝ ለቀቅ እዛ እዚህ የሚል ሰው ይሸነፋል። ይሄ ብቻ አይደለም። አሁን በኃይለኛው ተዘጋጅተው መጥተዋል። ማንን ይዘው መተዋል? በጋሻውን አስነስተው መጥተዋል። በጋሻው የዞር አበበች ልጅ መቷል፣ አይታችኋል። እኔ እዚህ ውስጥ ቢልኩልኝ ይሄን ተናገረ ቢሉኝ ምን ቢሉኝ በቃለህ ለራሱ ጭንቀት ውስጥ ያለ ለራሱ ሰቀቀን ውስጥ ያለ ለራሱ መግቢያ ያጣ ለራሱ መውጫ ያጣ ቤተ ቤተክርስቲያን ና እንድትከሰው ሀረግ ሰጥተውታል። ምን ብለው እዛ ውስጥ መግደያ አለ፣ እዛ ውስጥ ማሰሪያ አለ፣ እዛ ውስጥ ምን አለ። ከዛስ ቤተክርስቲያኒቷ ምን እንድትል ነው? ሄዳ እንዲህ ተብያለሁ፣ ስሜ ጠፍቷል ብላ እንድትከሰው። ከዛስ ጉዳዩን የሚይዘው ፖሊስ ፕሮቴስታንት ወይ እስላም ነው፣ አቃቤ ህጉ ፕሮቴስታንት ወይ እስላም ነው፣ ዳኛው ፕሮቴስታንት ወይ እስላም ነው። ከዛስ ክሱን ውድቅ ያደርገዋል። ማን ይዋረዳል? ቤተ ክርስቲያኒቷ ምን አይነት መልእክት ይተላለፋል? ቤተ ክርስቲያኒቷ ብትከስ ምን ብትል ሰብረናታል። የትም አባቷ አታመጣ። ምክንያቱም እነሱ ከታች ጀምሮ ከመዋለ ህጻናት ጀምሮ አጥንተው ነው የመጡት፣ ተናበው ነው የመጡት። ጠባቂዎቻቸው እስላምና ጴንቴ፣ ሚኒስትሮቻቸው እስላምና ጴንቴ፣ ህግ አውጪው፣ ህግ ተርጓሚው፣ ህግ አስፈጻሚው እስላምና ጴንቴ፣ ጸረ ኦርቶዶክስ፣ ጸረ አማራ ሆኖ ነው የመጣው። እዚህ ብትሄድ፣ እዛ ብትሄድ ወፍ የለም። ስለዚህ ቤተክርስቲያኒቷ ድምጿን የሚሰማላት የለም። ማሸነፍ ትችላለች? አዎ ትችላለች። ግንስ ደግሞ ትፈራለች። ሀገር ትፈርሳል፣ ሀገር ይፈርሳል፣ ሀገር ይታወቀ ብላ ትፈራለች። እንደ እስላሞቹ መጮህ አትችልም። እስላሞቹን ተመልክቷቸው የሆነ ነገር መስጊድ ተሰባስበው አርብ አርብ ተሰባስበው ይጮሃሉ። ከዛ መንግስቱ ምን ያደርጋል? ይመጣና፣ ኧረ በናታችሁ ረፉ፣ በናታችሁ ተዉ፣ የታሰሩ እንፈታለን፣ ዲዮ ምናምን ያጫውታል። እስላም ጉልበተኛ፣ እስላም በድምፁ የሚያሸንፍ እስላም እንትን የሚል ለእስላሙ ግሬስ ይሰጠዋል። ኦርቶዶክስ ኦርቶዶክሳያኑስ ሁለት መስመር ሲጽፉ የገባበት ገብቶ ይወቅቷል ፍርድ ቤት ይወስደዋል። የሚጮለታለ የለም ሲታሰር ቤተሰቦቹን የሚጠይቃለ የለም። ቤተሰቦቹ ይበተናሉ። እሱ ይታሰራ ምን ይላል? ኦርቶዶክሳዊ መሆን መሞት ነው ብሎ ሰዎች ሞትን ፈቶ ይቀመጣሉ። እስላም ስትሆንስ ልብ አለ ትናገራለ። ሙጂብ አሚኖን ትሆናለ። ሽጉጥ ይዘ መስጊድ ትገባለ። የፈለግከውን ትጽፋለ። ስርዓቱን እያወደስ ምን እያል የፈለግከውን የምትናገር የሚይዝ የለም። እነሱ በመናገራቸው ሀይል አላቸው፣ ብርታት አላቸው። ጉልበት ያላቸው ያስፈራሩ ተብለው ይገመታሉ። ሚዲያ አላቸው። በሚዲያቸው የፈለጉትን ማድረግ ይችላሉ። ምን ሚዲያ የፈለጉትን ማድረግ ይችላል። ኦርቶዶክስ ይችላል አይችልም። ለምሳሌ የቤተ ክህነቱ ሚዲያ በቁጥጥር ስር ውሏል። ልክ እንደ አማራ ማስ ሚዲያ የሚመሩት ሌሎች ናቸው። ምንም ነገር መስራት አይችልም፣ አይችልም። አጀንዳ ናቸው እነዚህ አጀንዳዎች ይመጣሉ። አሁን ትዝታውን ጠርተውታል። በቃ አልተቻለም። ናናንተም ተሳደብ ብለውታል። ናናንተ ሞልጭ ብለውታል። ወንድ የሆነ ይናገርሃል ብለውታል። ህዝቡ ምን እንዲያደርግ ትኩረቱን እንዲህ እንዲያደርግ። በጋሻው ምን አለ? የሚሞተው ኦርቶዶክሳዊ፣ የሚገደለው ኦርቶዶክሳዊ የእኛ ካሴትን ስላቃጠሉ ነው ቢቃጠል እንኳን እሱ ኦርቶዶክሳዊ ሳይሆን ኦርቶዶክሳዊ ነኝ ብሎ መጥቶ የጴንጤ ትምህርት ሲያስተምር ያንን ሲያሰራጭ የእኔ አይደለም ብላ ቤተክርስቲያኒቷ ብታስወግድ ኃጢአት አይደለም። ቤተክርስቲያኒቷማ አውቃው ኤክስሬ አስነስታው በሽታውን አይታበት በምርመራ አግኝታ ደሙን መርምራ፣ ሽንቱን መርምራ፣ ምራቁን መርምራ፣ ውሉ አዳሩን መርምራ አይታ አስነስታ በፍጹም ኦርቶዶክሳዊ አይደለም። ይሄ ዛር መንፈስ የሚያሰቃየው የእናቱ ውቃቢ ከራማ መከራ የሚያበላው እህል ፈጅ ጎተራ ሰው ነው። ስለዚህ አንተ እኔና ዞር በልልኝ፣ ጥግ ፈልግ አለችው። ጥግን ሲፈልግ አገኘ። ያገኙ ተረከቡት፣ የላኩት ተረከቡት፣ የላኩት ወሰዱት። የላኩት ሰዎች አሁን ምንድን ናቸው? ባለስልጣናት ናቸው፣ ጠቅላይ ሚኒስትር ናቸው፣ የጦሩ መሪ ናቸው፣ የፖሊስ አዛዥ ናቸው፣ የፍርድ ቤት አዛዥ ናቸው። አይናገሩት እሱ አሁን ባለበት ቦታ አይነካም፣ የሚነካውም የለም። ከእሱ ጋር መጋተት ያስፈልጋል፣ አያስፈልግም ይዞ መሄድ። ከዚያስ ሌላ አጀንዳ ደግሞ መጣ። ምን ምዕመናኑ በቃ ማአማራይ ሲያጣ መደራጀት አለብን አለ ኦኬ ዘመድኩ እንደሰማችሁት ነው እንግዲህ። አሁን ቀጥታ ወስዳችሁ ከከተማ ኦርቶዶክሳዊ ካህናት አባቶቻችን ማጥንት እያጠኑ ይገኛሉ። ይህም የሚሆነው እንግዲህ መጀመሪያ እንዳይነገር ኳችሁ ሰሞኑ የተከሰተውን ወረርሽኝ አስመልክቶ ካህናት አባቶቻችን ማጥንት እያጠኑ ይገኛሉ። ይህም እጅግ ደስ የሚል ተግባር ነው። መላው ኢትዮጵያውያንን የሚያስደስት ነገር ነው፣ እያየን ያለ ነው። መረጃውን አስደምጫቸው ለመለስ ሁላችሁም ካህናት አባቶቻችን በረከታቸው ይደርብን፣ እግዚአብሔር ታረቀን ያላቸው ኮመንቱን አዳግልቁት። ወደ አባቶች ልወስዳቸው። በምስሉ ላይ የምትመለከቱት የጅንካ ኦርቶዶክስ ተዋሕዶ ቤተክርስቲያን ካህናት አባቶች በከተማቸው የተከሰተውን ወረርሽኝ ያስታግስ ዘንድ በጅንካ መስቀል አደባባይ በመውጣት የምህላ ጸሎት በማድረግ እንደምትመለከቱት በየሰፈሩ በመዞርም ማጠንት እያጠኑ ይገኛሉ። አባቶች ለምህላ ጸሎት ጎዳና መውጣታቸው ተሰማ። የጅንካ ኦርቶዶክስ ተዋሕዶ ቤተክርስቲያን ካህናት አባቶች በከተማ ችን የተከሰተውን ወረርሽኝ ያሳክስ ዘንድም አደባባይ በመውጣት እንግዲህ ማዕጠንት እያጠኑ ይገኛሉ ተብሏል። የጂንካ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ካህናት አባቶች ማለዳውን እንግዲህ በጂንካ መስቀል አደባባይ በመውጣትም የምህላ ጸሎት በማድረግ እንዲሁም በየሰፈሩ በመዞር ማዕጠንት እያጠኑ እንደሚገኙ ከአካባቢው የሚገኙ ነዋሪዎች መረጃው አድርሰውናል። በዚህም እጅግ በርካቶችን መልካም ተግባር በማለት እየገለጹት ይገኛሉ። እናንተስ በዚህ ጉዳይ ምን ትላላችሁ? ሀሳባችሁን አጋሩ። ሆኪር ኦርቶዶክስያን እንግዲህ እንዳያችሁት ነው። ካህናት አባቶቻችን ወጥተው እንግዲህ በአደባባይ ምህላ ይዘው ጎዳናውን በጸሎት እንዲሁም ማጥንት እያጠኑ ነው የሚታየው። እንግዲህ እኚህን ለሀገር ሳይቀር ቀድመው የሚገኙ ካህናት አባቶቻችን ነው እንግዲህ ዛሬ በመላው ኢትዮጵያ በገፍ እየተሰዉ ያሉት። በጣም እጅግ የሚያሳዝን ነገር ነው። እኔነኝን አባቶች ሳይ ቀን በቀን በአርሲ ላይ በተለያዩ ኢትዮጵያን በአራቱ ማዕዘን ኢትዮጵያ ላይ የሚታረዱ ካህናቶች ናቸው እና ትዜ የሚሉኝ ብቻ፣ እግዚአብሔር ታረቀን፣ እግዚአብሔር ጸሎታችን ይስማ፣ የአባቶቻችን በረከት ይደርብን። ይህቺ ናት እንግዲህ ኦርቶዶክስ ቢመራችሁም ዋጡት። አሁን ቀጥታ መወስዳችሁ እጅግ ዘግናኝ የሆነው ድርጊት መረጃ ያላት ድምጣችሁን እንመለስ ቪዲዮ

አርባ ምንጭ እየጠየቀች ነው ህፃናትን የሚያግቱ የሚገድሉና የሚደፍሩ ፍርዳቸው ምን መሆን አለበት ለዚህ ሰላም ወዳድ ዝብስ የሚገባው ይህ ነው ምን ትላላችሁ ናቲ የእኛም ልጅ ነው ይህ ከጀርባ የምትመለከቱት በአሰቃቂ ሁኔታ ተገድሎ ሽንት ቤት ተጥሎ ለተገኘው ህፃናት ናይል ብቻ አይደለም ይህ ለመላው የኢትዮጵያ ህፃናት ለመላው የሰው ዘር በሙሉ ነው በአርባ ምንጭ ታሪክ ተደርጎ የማይታወቅ በህፃን ልጅ ላይ የተፈጸመውን አሰቃቂ ግድያ በመቃወም የጋሞ ህዝብ ከህፃን እስከ አዋቂ ጥቁር ለብሶ ፍትህ ይስፈን፣ ፍትህ ለልጃችን፣ ፍትህ ራሳቸውን መከላከል ለማይችሉ ህፃናት በማለት አደባባይ ወጥቷል። ለጋሞ ህዝብ ለመላው ህፃናት በሙሉ ከለላ እንዲሆን ሁላችን እውነተኛ ፍትህን መጠየቅ ይኖርብናል። የገደለው ይህ ግለሰብ ነው። የ10 ዓመት ህፃን የገደለው እንግዲህ ይህ ልጅ ነው። ምን አይነት ፍርድ ነው ለዚህ ሰው የሚገባው? እንዲሁ ደግሞ ትክክል የሚሆነው ከ40 ምንጭ ላይ እንግዲህ ይህ ግለሰብ ታስሮ የመንግስትን እንጀራ መብላት የለበትም የሚሉ እንግዲህ በርካታ ድምጾች የተሰሙ ይገኛሉ። ከሌላ ቦታ እንደመጣና እዛ ቤት እንግዲህ ከቀናት በፊት ተከራይቶ እንደሚኖር የዛ ቤትን እንግዲህ ልጅ ነው አግቶ ገንዘብ ከተቀበለው ኋላ ገሎ ሽንት ቤት እዛው ቤት ሽንት ቤት ውስጥ የጣለው ይህ ሰው መሰል እንስሳና ማንነቱ የተጋጨበት ይህ ግለሰብ የተከበረውን የጋሞ እንግዲህ ድንጉዛን ለብሶ እንደምትመለከቱት ፎቶ ተነስቶ ነገር ግን የጋሞ ብሔርን ሆነ የአርባ ምንጭን ህዝብ የማይወክል ፍጹም የማያውቁትን ድርጊት ነው እንግዲህ ግለሰብ ያደረገው። እንዲህ አይነት ድርጊት እንኳን የሰው ልጅ አውሬ የማያደረገው ድርጊት ነው ይህ ግለሰብ ያደርገው። ስለዚህ ጠንካራና እጅግ አስተማሪ የሆነ ውሳኔ መወሰን አለበት፣ የፍርድ አሰጣጡም እንደዚህ መሆን አለበት የሚሉ በርካታ ድምጾች ከአርባ ምንጭ የተሰሙ ተሰሙ ይገኛል። ለዚህ ግለሰብ ምን አይነት ፍርድ መሰጠት አለበት? እናንተ ሀሳባችን ኮመንት ላይ አስቀምጡልኝ። ፎሎ ማድረግ ሪፖስትና ኮፒሊንክ ማድረግ እንዳይረሳ።